ኦርቶዶክሳውያን እንግዲህ ተዘጋጅተን መጠበቅ ያለበትና በሚዘገነን ሁኔታ መታረድ እንደሌለበት ያው ከጋዜጠኛ ገነነ መኩሪያ ሊብሮ ጋር በተያያዘ አዳዲስ መረጃዎች እየወጡ ይገኛሉ። በባላደራው ስም ሲያጭበረብር የነበረው ግለሰብ እንግዲህ ታውቋል። ሁለት ልጆችን አግታ ሃያ አምስት ሺህ አሜሪካን ዶላር የጠየቀችው በቁጥጥር ስር አለች። አንድ ሰው ተገድሎ ነው ሊባል በሚያስችል ሁኔታ ሞቶ ሲገኝ ማድረግ ያለባችሁና የሌለባችሁ ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንደምናችሁ። በዛሬ ቪዲዮ እንግዲህ ብዙ ነገሮችን ሰብሰብ አድርገን ወደ እናንተ ይዘንላችሁ መጥተናል። የመጀመሪያው ጉዳይ የሚሆነው እንግዲህ ያያ ዘ ልደታ እስልምናን ከክርስትና ጋር ያጋጫል ተብሎ ሚስሊድ የተደረገ አንድ ቪዲዮ አለ። እሱንም ቪዲዮ እናያለን እና ሙስሊሞች ምን አሉ፣ የተለያዩ የክርስቲያን ቤተሰቦችስ ምን አሉ የሚለውን አብረን የምናየው ይሆናል። ከነዛ መካከል አንዱ እንግዲህ ዘመድኩን ነው። ዘመድኩን ምን አለ የሚለውን አብረን የምናየው ይሆናል። በመቀጠል ደግሞ ያው እንደሚታወቀው ገነነ መኩሪያ ከሞተ በኋላ ማን እንደገደለው ምን እንደተደረገበት ብዙ ነገር ሲነገር አላየንም። ሰሞኑን ግን ብዙ እንቅስቃሴዎች እየተደረጉ ሚስቱዋን በቁጥጥር ስር ውላለች። እንግዲህ ስለ እሱም ጉዳይ ሰዎች ምን አሉ የሚለውን ነገር አብረን የምናየው ይሆናል። በመቀጠል ደግሞ የጥንቃቄ ቪዲዮ አለኝ እሱንም እንዳያመልጣችሁ። ስርቆት እየበዛ ነው፣ የህፃናት ስርቆት እየበዛ ነው። ስለ እሱም ነገር አንዳንድ ቪዲዮችን እናያለን። ሳሮን አየልኝም እያለቀሰች ነው። ሳሮን አየልኝ ምንድን ነው የሚያስለቅሳት? የሚልሆንም አብረን የምንሆናል። ተከታተሉ። ላይክ፣ ሰብስክራይብ ሽ አድርጉት ቤተሰብ። ወደ መጀመሪያው ቪዲዮ እንሄዳለን። ከብት ሲታረድ ወይም እንስሳ ሲታረድ እንዴት መታረድ እንዳለበት እና በሚዘገንን ሁኔታ መታረድ እንደሌለበት የሚያወሩት ነው። ወንድሞቼ፣ የእስልምና እምነት ተከታይ ወንድሞቼ፣ በዘመድ ሚዲያም ውስጥ ያሉ ሰዎች ኦሪጂናሉን ስለላኩልን እኛም ልጥፉን አንስቼዋለሁ። ነገር ግን ይሄ ቪዲዮ የሚያወራው ስለ ሰዎች አገዳደል ሳይሆን ኤዲት ተደርጎ እኔ የወጣው ለምን እንደዛ እንደተደረገ አናውቅም። ይህን ቪዲዮ የምትጠቀሙ ሰዎች እንድታቆሙት አሳስባለሁ ማለት ነው። አመሰግናለሁ። ከዚህ በፊት ብዙ ነገር ሲናገር፣ ብዙ ነገር ሲያደርግ ሰምቼ ነው አይታችሁ፣ ወጭ ልማዱ ነው ብላችሁ የምታልፉት አይነት ሰው አለ። ማን ነው እንደዛ ማን ነው እሱን ካላችሁ ይሄ ያያ ዘ ልደታ የሚባል ማለት ነው። እኔ አንዳንድ ጊዜ ማለት ነው ኢትዮጵያ ውስጥ ራሱ ያለው ሕግ ሰዎችን የሚቀጣበት ወይ የሚያስርበት ራሱ አንዳንዱ ነገር ግራ ነው የሚገባኝ። ይሄ ሰውዬ ሃይማኖተኛ ነኝ ባይ ነው፣ በጣም ለሃይማኖቱ ትልቅ ስፍራ የሚሰጥ ነው፣ በሱ እንደምናየው ከሆነ ግን አይደለም። ይሄ እንግዲህ የሰማችሁት ያው ዘመድኩንና አንድ እህታችን ያነሱት ነው ስለ ያያ ዘ ልደታ እሱ ግን ኦርጂናሉን ቪዲዮ ለማየት ከፈለጋችሁ እሱ ምን አለ የሚለውን እስቲ በትንሹ ነው ኦርቶዶክሳውያን እንግዲህ ተዘጋጅተን መጠበቅ ስትገለው ግን ካፊር ቢሆንም አገዳሉን አሳምር ተንፊል ማድረግ አፍንጫ መቁረጥ አይን መጎልጎል የሆነ ሰውነቱን መቀዳደል ተከልክሏል። ነቢ ስ ላ ሰለም ከልክሏል። ሪብሓ አስተራረዳችሁን አሳመሩ። እንዴት ነው አስተራረድን ማሳመር ሲባል፣ ወልዩሕድ አሓደኩም ሸፍረተዋል። አንድ ሰው ቢላውም በደንብ አድርጎ ይሳሉ። እዛ ነው መሳል አለበት። እንግዲህ መዘጋጀት ነው። ህግ ባለበት ሀገር እንደዚህ ፊቱን እያሳየ እንዴት አድርጎ አንገት መቁረጥ እንዳለባቸው ነው የሚያስተምራችሁ። ይህን የጭካኔ ድርጊት የሚያደርግ ሰው በአማርኛ እየተናገረ እዚህ ኢትዮጵያ ውስጥ ነው ያለ። ብቻ እኛ የሆነ ነገር ትንፍሽ እንበል፣ የቤተ ክርስቲያንን ደህንነት ለመጠበቅ ሰብሰብ እንበል፣ እኛን እፍስ አድርጎ ወደ እስር ቤት የሚወረውረው ይህ ኃይል ዛሬ የታል የታለ? ዛሬ ይህ ሰውዬ በአደባባይ እንዴት አድርጎ ምዕራፍና ቁጥር እየጠቀሰ እንዴት አድርገው የሰው አንገት መቁረጥ እንዳለባቸው ይናገራል። ታዲያ በእውነት ኦርቶዶክስ አባን ከዚህ በኋላ ፍትህ ብለን እንጮዋለን እንጮዋለን ዝም ብለን አንገታችንን ማስተካከል ነው እንጂ ማተባችንን ጠበቅ አድርገን ዝም ብለን መታረር ነው ያለን። እንግዲህ ያያ ዘ ልደታ ያነሳው ሀሳብና የተመለከተው ቪዲዮ እንዴት አድርጎ እንዳየው አላውቅም። ብዙዎች እንግዲህ ሀሳብ ሰጥተውበታል። እኔም ያለኝ ሀሳብ ምንድን ነው የሙስሊም መምህር የሆኑት ወይም ደግሞ አስተማሪ የሆኑት የተናገሩት ስለ በሬ ስለ እንስሳ፣ ወይም ደግሞ እኛ አርደን ልንጠቀማቸው የምንችላቸውን የእንስሳ አይነቶች እንዴት ማረድ እንዳለብን ምናምን ነበር እያስተማሩ ያሉት ማለት ነው። ኢቭን እንኳን ክርስትናን ነው እንደዚህ የተናገሩት ብለን ብናስብ እንኳን እኔ እንደ ግሌ ክርስትና እንደዚህ አይነት ነገር ይሰብካል ብዬ አላስብም። ኦርቶዶክስ እንደዚህ ይሰብካል ብዬ አላስብም። ለዚህ ያያ ዘ ልደታ እንደዚህ አይነት ሀሳብ እንዴት እንደምመጣለት እንዴት እንደ ሀሳብ አላቅም። አሁን ግን ቪዲዮውን አጥፍቶታል፣ ይቅርታን ጠይቋል። ከፍራቻ ይሁን ወይም ደግሞ የቪዲዮ ትክክለኝነት ተሰንቶት ይሁን አላቅም። ለማንኛውም እንደዚህ ሃይማኖትም ከሃይማኖት ብሔርም ከብሔር የሚያጋጭ አይነት ቪዲዮ መስራት ተገቢ ነው ብዬ አላምንም። ወደ ቀጣይ ቪዲዮ ደግሞ ስንሄድ ገነነ መኩሪያ እንግዲህ ባለቤቱ ታስራለች። እስቲ ስለሱም አንዳንድ ቪዲዮዎችን የምንመለከት ይሆናል። ከጋዜጠኛ ገነነ መኩሪያ ሊብሮ ጋር በተያያዘ አዳዲስ መረጃዎች እየወጡ ይገኛሉ። የፌዴራል ፖሊስ እንደ አዲስ በጀመረው ምርመራ ባለቤቱ ወይዘሮ አስቴር አየለ፣ አቶ ይታየው ምትኬ ወይም ውሽምየው የዋከና ሆቴል ባለቤት በቁጥጥር ስር ውለዋል። እነዚህ ተጠርጣሪዎች ትላንት አርብ ፍርድ ቤት ቀርበው ለተጨማሪ ምርመራ የአስር ቀን ቀጠሮ ተሰጥቷቸው አንድ ሰው ተገድሎ ነው ሊባል በሚያስችል ሁኔታ ሞቶ ሲገኝ ማድረግ ያለባችሁና የሌለባችሁ። እንዴት ቆያችሁ? ጠበቃ ሰብለ አስፋው። እንግዲህ አንድ ሰው ባለበት አካባቢ ሰው ሊገደል ይችላል ወይም ደግሞ ድንገት የተገደለበት ቦታ ሊደርስ ይችላል። በማናቸውም ሁኔታ አንድ ሰው ከተገደለ እና ወንጀል ነው ብሎ የሚያስገምት ነገር ካለ በፍጥነት ማድረግ ያለባችሁ አንደኛ አካባቢያችሁን መቃኘት ነው። እዛው ቦታ ሌላ ግድያ ሊፈጸም የሚችልበት አግባብ አለመኖሩን፣ አደጋ ውስጥ አለመሆናችሁን ማጣራት በሁለተኛ ደረጃ እዛ አካባቢ ወንጀሉ የተፈጸመበት ነው ሊባል የሚችል ማንኛውም ቁሳቁስ የጦር መሳሪያም ሆነ ስልክ፣ እንዲሁም ደግሞ የሞተውን ሰው አስክሬን ማንሳት በፍጹም የለባችሁም። ከዛም ባሻገር የሞተውን ሰው ማጽዳት፣ አካባቢውን መጠራረግና ማስረጃ ሊሰውር የሚችል ነገር ማድረግ የለባችሁም። ከዛ በተጨማሪ ለፖሊስ ወዲያውኑ ሪፖርት አድርጎ ከዛም ለፖሊስ ለፍትህ መተባበር ግዴታ ነው። ያየነውን ሁሉ ነገር ማስረዳት አለብን ማለት ነው። ድንገት በሲኑ ላይ ካልደረሰን እዛው ከነበርን ከሞተው ሰው የተወሰነ ርቀትን መጠበቅ፣ ሌሎች ወደዛ ወንጀሉ ወደተፈጸመበት ቦታ በብዛት ተጠግተው በኋላ ማስረጃ እንዳይጠፋ አስፈላጊውን ትብብር ማድረግ ይገባል። በማናቸውም ሁኔታ ግን የሞተውን ሰው አካል መነካካት፣ ማጽዳትና ጭራሽ ማንሳት የለባችሁ ማለት ነው። ለፖሊስ መደወል፣ ያያችሁትን ነገር መናገር፣ ይሄ አስፈላጊ ነገር ነው። አመሰግናለሁ። እንግዲህ እንዳያችሁት ነው ስለ ገነነ መኩሪያ ሚስቱ እንደታሰረች እና ደግሞ እንደምታውቋት ሶሻል ሚዲያ ላይ ሰብለ አሰፋ የተናገረችው ነገር አለ። ጥሩ ምክር ነው ማለት ስለ ማናቅ ሰዎች ልንኖር እንችላለን። ሰው ሞቶ ብናገኝ ወይም ደግሞ ሰው ተገለው ወይም በጩቤ በሆነ ነገር ብቻ ሰው ሞቶ ስናገኝ ምን ማድረግ እንዳለብን ያስተማረችን ይመስለኛል። ስለዚህ ከዚህ ቪዲዮ ተነስታችሁ ነገ ሊያጋጥማችሁ ስለሚችል ይህንን ጥንቃቄ ብታደረጉ ከሟች ወይም ደግሞ አደጋው ከተፈጠረበት ራቅ ብላችሁ መቆም እንዳለባችሁ፣ ምክንያቱም ገዳዮቹ አሻራ ሊያጠፉ ስለሚችሉ ማለት ነው። ቀጣይ ደግሞ ሳሮን አየልኝ ምንድን ነው የሚያስለቅሳት የሚሆን፣ እስኪ አብረን። ሰላም፣ እንዴት ናችሁ? ሳሮን በኦርቶዶክስ ክርስቲያን ላይ እየተደረገ ያለውን ግድያ እና መጥፎ ድርጊት በደንብ አድርጌ እቃወማለሁ። ሁላችንም ድምጻችን ልናሰማ ይገባል። አመሰግናለሁ። አትግደሉን ጽሁፍ እስከፈጠረን ድረስ ኖሩ ተብለን ነው እና ስለዚህ እባካችሁ ሁላችሁም ድምፅ ሁኑ። ያሁኑ ሁላችንም የሚደርሰው ሁላችንም መቃወም አለብን ባይ ነኝ። ከሆነ ጊዜ ጀምሮ ግን የሳሮን አየልኝን የምናየው በጣም ቀዝቀዝ ያለ እና ረጋ ያለች አይነት ሴት ነው። እና በጣም ደስ ይላል። እዚህ ጋር እንግዲህ ድምፅ እየሆነች ነው። ድምፅ እንሆን ብላ እያለቀሰች ነው። በግፍ ለታረዱት ኦርቶዶክሳውያን ማለት ነው። ሰሞኑን ደግሞ ሌላ መነጋገር የነበረው በባላደራው እና በመልእክተኛው ላይ የተፈጸመባቸውን በደል ብየዋለሁ። እኔ በበኩሌ በደል የምናየ ሆናል እንግዲህ እነሱ ላይ እንደዚህ አይነት ነገር ሲፈጽም የነበረው ሰውዬ በቁጥጥር ስር ውሏል። እስቲ ስለሱ ቪዲዮዎች አሉ። በባላደራው ስም ሲያጭበረብር የነበረው ግለሰብ እንግዲህ ታውቋል። ሰሞኑን መልእክተኛውና ባላደራው ላይ በሐሰት መረጃ ስማቸው እንዲጎድፍና እንዲሁም የባላደራው የበጎነት ስራውን እስከ ማቆም ድረስ ያደረሰው አሳዛኝ ክስተት መነሻ የሆነው ግለሰብ እንግዲህ ማንነቱ ይፋ ተደርጓል። የግለሰቡ ስም ዮሐንስ ነብር የሚባል የ39 ዓመት የእድሜ ጎልማሳ ነው እና ይህ ግለሰብ ነው ባለፈው ኢዮሃ ሚዲያ ላይ ቀርበው ለነበሩት አቶ ታምሩት ለተባሉት አባት ስልኩን በመስጠት 206000 ብር ወደ ራሱ የባንክ አካውንት እንዲገባ በማድረግ የማጭበርበር ድርጊቱን የፈጸመው። እንዲሁም ይህ ግለሰብ ከዚህ በፊት አጭበርብሮኛል ወይንም ጉዳት አድርሶብኛል የምትሉ ካላችሁ መክሰስ እንደምትችሉም ተነግሯል። መረጃውንም የሚያገኝ ነው ከጉርሻ ፔጅ የፌስቡክ ገጽ ነው። እንግዲህ እንደሰማችሁት ነው ጋይስ። ከዚህ ምስል ተፈጽሞብኛል የምትሉ ሰዎች ምስሉን እንደምታዩት ነው ስሙም አለ፣ መክሰስ ትችላላችሁ። በቀጣይ ደግሞ የምንመለከተው አንዲት ሴት የሁለትን ህፃኖች አግታ 25 ሺህ ብር ጠይቃለች። እሷም ደግሞ በቁጥጥር ስር ውላለች። እንግዲህ ቪዲዮ ምን ይመስል ነበር፣ ስትያዝ ደግሞ አንዳንድ ሰዎች ምን አሉ የሚለውን አብረን የምናየው ይሆናል። ሁለት ልጆችን አግታ 25,000 አሜሪካን ዶላር የጠየቀችው በቁጥጥር ስሩ አለች። ወላጆች ሁለት ልጆቻቸውን ለማሳከም ጥቅምት 26 ቀን 2018 ዓ ም ከድሬዳዋ አዲስ አበባ ወደሚገኘው ዶክተር አብይ የአንገት በላይ ስፔሻሊስት ሕክምና ተቋም ታካሚ ልጆቻቸውና ሁለት ሴት ልጆቻቸውን ይዘው ይመጣሉ። ወላጆቹ ህጻኑን ለዶክተር አሳይቶ ከቢሮ ሲወጡ የአምስት ና እድሜ ያላቸው ልጆቻቸው በማጣታቸው ይደናገጣሉ። ጉዳዩን ለቦሌ ክፍለ ከተማ ፖሊስ መምሪያ ያሳውቃሉ። ፖሊስ የተቀበለውን አቤቱታ መነሻ በማድረግ ባደረገው ክትትል ከህጻናቱ ጋር የነበረችው ሂክራም ህጻናቱን ዝዋይ ይዛቸው እንደሄደች ና ቤታሌሄም ሆቴል ውስጥ እንዳረፈች ፖሊስ ጣቢያው ከሚመለከታቸው አጋላት ጋር ባደረገው ክትትል መረጃ ይደርሷል። ፖሊስ ግለሰቧን በቁጥጥር ስር ለማዋል ባመራበት ወቅት ላይ ግለሰቧ ለህጻናቶቹ ወላጆች ስልክ መልእክት 25 ሺ አሜሪካን ዶላር ወይም የአራት ሚሊዮን ብር እንዲልኳ ለበለዚያ ልጆቹ እንደማስለቃቸው ታሳውቃለች። ተጠርጣሪ ሂክራም በቁጥጥር ስር በመዋል ህጻናቱ ምንም አይነት አካላዊ ጉዳት ሳይደርስባቸው ጥቅምት 27 ቀን 2018 ዓ ም ለወላጆቻቸው አስረክበዋል። ወንጀል ፈጻሚዋም ከህጻናቱ ወላጆች ጋር ያላትን ዝምድና ተጠቅማ ወንጀሉን በፈጸሟን ፖሊስ ገልጸዋል። እንግዲህ እንዳያችሁት ነው ጋይስ ኢቨን ዘመድ ነች፣ እና ዘመዶቻችሁን እንግዲህ እንድንጠራጠር እያደረገች ነው። ብዙ ጊዜ ህጻናት ላይ የሚደርሱ ወንጀሎች እየሰማ ነው። ከዚህ ቀደም በቦሌ አራብሳ እንግዲህ አንድ ህጻን ልጅ ተገሎ ሰምተናል። አሁን ደግሞ እቺ ሴትዮ ዘመድ ነች፣ ግን አግታቸው 25 ሺህ ዶላር ወይም ደግሞ አራት ሚሊዮን ብር ካላመጣቸው አለቃቸውም ብላ ነበረ። ለማንኛውም ስትያዝ ያለውን ቪዲዮ አብረን እንየው። በመቀጠል ደግሞ የምንመለከተው ያሬነጉ ኢንተርቪው ላይ ስሜታዊ የሆነው የተናገረው አንድ ጉዳይ አለ። እሱም ምንድነው ከዚህ ከደም አሳድጋለሁ ብሎ ያመጣው ልጅ ስለ እሱ ጉዳይ ነው እየተናገረ ያለው እስ እንመልከተው ቪዲዮ ነው። የምቆጭበት ነገር ምንድነው አሳድገዋለሁ ብዬ ያመጣት ልጅ ከኔ ጋር ለመቀጠሉ ምን ነው ያው አልፈቀደም ነው የምለው። ፈጣሪ እኔ ጋር ቢሆን ትምህርቱን እንደጀመረ ቢቀጥል በተቻለኝ አቅም ብዙ አድርጌያለሁ። ብዙ ለፍቼለት የለት አለሁ ከኔ ጋር ቢሆን ይናፍቀኛል ምናምን። ግን አልሆነም፣ እና የሚቆጨኝ እሱ ነው። እኔ የቱ ጋ ነው ጥፋት ብዬ ራሴን ስጠይቅ ከእሱ ጋ ያለኝ ነገር ውስጥ ምንም የለም በጥፋት ደረጃ ነው። ያው ብዙ ነገር ሞክረናል እኔ እና እሱ እሱም እሺ ብሎኝ ብዙ ቻሌንጆችን አድርጓል፣ ከሱስ ለመላቀቅ ከብዙ ከብዙ ነገር ግን አልቻለም። በተቻለኝ አቅም እኔም እሱን፣ ራሴን፣ ታይሜን፣ ጊዜን፣ ሁሉ ነገር ንሰጥችው አብረን ሞክረን ነበርና በእኔም በእሱም ስህተት አለ ብዬ አላምንም። ያው አለ እሱን ራን የሚያደርገው ነገር ሱስ የሚባል ነገርና አለያየን እና እሱ በጣም ይቆጨኛል። የት ነው ያለው አሁን? ታገኘዋለህ? ኢሳያስ አልፎ አልፎ እንገናኛለን እና እሱ በጣም ይቆጨኛል። ሰውን በጣም ወዶት ነበር። አብረን ዘፍነናል ሚሉሱ ምናምን የመጣበት መንገድ የሚገርም ነበርና እሱ በጣም ይቆጨኛል። ያው ጋይስ እንዳያችሁት ነው ቪዲዮን። የአሬር ነጉ በጣም ስሜታዊ የሆኑ ሲናገር ነበረ። በሶስት ምክንያት ነው የተለያየ ነው። አንዳንድ ነገሮች አልተመቻችሁልንም ብሏል። ግን ደግሞ እኔ የታዘብኩት ነገር ይህ ቪዲዮ ኮመንት ስር አዶናይን ካየ በኋላ ነው እንደዚህ አይነት ስሜት የተሰማው የሚል ነፍ ኮመንቶችን አይቻለው። የአሬር ነጉ ያለበትን ሁኔታ አናቅም፣ የአዶናይንም ያለበትን ሁኔታ አናቅም። ሰው አንዱ ቢመቸው አንዱ ላይ መቸው ይችላል። አደለም፣ የውጭ ልጅ የራስን ልጅ ራሱ ማሳደግ በጣም በዚህ ዘመን ከባድ የሆነበት ጊዜ ላይ ያለ ነው እና ጋይስ እንደዚህ አይነት ነገር ባናቀሳሰብ ብዬ አስባለሁ። ለማንኛውም ጋይስ ቪዲዮችን ይህን ይመስላል። ከወደዳችሁን ላይክ፣ ሰብስክራይብ፣ ሼር በማድረግ እንግዲህ ቤተሰብ ይሁኑ። እስቲ አስር ሺህ አስገቡኝ። ለማንኛውም መልካም ቀን።